ኡስታዝ ሀይደርን የሚያክል ነገር የለም። ማን የሚያክልብኝ የለም አለ። ኡስታዝ ሀይደርን በጣም ነው የምወደው፣ በጣም ነው የማከብረው ማለት ነው። ኖርማሊ በሙሉ አይኔ እንኳን ራሱ አላየውም። በአካል ሳገኘው ራሱ ከማክበር የተነሳ ማለት ነው አልፈራሁም። ኡስታዝ ሀይደርን በጣም ነው የምንቀራረበው፣ በጣም ነው የምንዋደደው። ግን በጣም እሳሳለታለሁ። በቃ የሆነ ነገር በቃ የሆነ ነገር የሆነ ሰዓት ላይ ከብተፈተ ሲል ይጨንቀኛሉ ራሱ ኖርማል አሞት ሲሆን ምናምን እየጨነቃለው እራሱ ማለት ነው። በጣም ነው መወደው። ሰው ወደው ለአላህ ብዬ ነው መወደው። ምንም ከምንም ጋር የተያያዘ ነገር አይደለም። ለአላህ ብላችሁ የምትወድ እሱ የለም። እስቲ አስቡት፣ ዝም ብላችሁ ማለት ነው። እና ውሳዛ አይደርም። ለአላህ ብዬ ነው መወደው። በጣም ነው መወደው። በጣም ነው የማከብረው። ጥሩ መቀራረብ አለን። በጣም የሚገርም ነገር አለው፣ የሚገርም ኳሊቲ ያለው በኢትዮጵያ ታሪክ ውስጥ እንደ ኡስታዝ ሀይዳር ያለ ሰው ከኡስታዝ ሀይዳር በፊት ሰምቼም አላውቅም። እስካሁን ድረስ ኡስታዝ ሀይዳር እንደሚተካ ሰው እስካሁን ድረስ አለ ብዬ አላምንም። ምናልባት እነዚያው ትናንሾቹ እነ አመድ እነ ኢምራ እነ ሳላ ወደፊት አድገው ማድገው ስላቸው የሆነ ደረጃ ላይ ደርሰው ምናልባት እንደዚያ ሊሆኑ ይችላሉ። ሰዎች ምናልባት ግን አሁን በታሪክ ውስጥ በኢትዮጵያ ታሪክ ውስጥ ኡስታዝ ሀይዳርን ቁጭ ብላችሁ ካላወራችሁት ኡስታዝ ሀይዳርን አታውቁትም። እራሱ እንዲህ ስታስቡት ሀይለኛ ይመስላል። ሀይለኛ ያል አትንኩኝ ባይ ነው። ሰው እንዲነካው አይፈልግም። ግን በቃ የሚገርም ኳሊቲ ያለው አላህ ይጠብቀው እና በአንዳንዴ መሳሳለት አለው። ብዙ ጊዜ በጣም ስለምወደው በህልሜ አየዋለሁ ራሱ እና በጣም እንደምወደው ደግሞ ላያውቅ ይችላል። አሁን መድረክ ስላገኘው ነው ያወራሁት እንጂ በጣም እንደምወደው ያውቅ ይሁን ያውቅ ይሁን አላውቅም። ራሱ ኖርማሊ ማለት ነው እና በጣም ብዙ ጊዜ ግን በህልሜ ያዋለ እሱ ለምንደሆን አላውቅምና በህልሜ ስናወራ ወይ ደግሞ ዳዋ ስናደርግ ወይ ኢትዮጵያ ጠቅልይ ገብች ምናምን የሆነ ነገር ስናበቃ ቀን የምናወራውን ነገር በህልሜ ይመጣል ማለት ነው። እና በጣም ነው የምወደው። ድጉረቤቱ ቦን እመኛለሁ። የውስታዛባይደር ጉረቤት ቦን አብረን ቡና ብንጠጣ አብረን ብንወድ አብረን ብናደሩ ለምለም ነገር በጣም እመኛለሁ ማለት ነው። እና እንጃ እንደዚህ አይነት ስሜት ለምን እንደሚሰማኝ ማላቀቁም ራሱ አላ ያስቀመጠው ያንን ስሜት ማለት ነው። በጣም ስፔሻል ነገር አለው። አላ ይጠብቀው፣ ደው አድርጉለት። እድሜና ጤና እንዲሰጠው፣ ቤተሰቦቹ እንዲጠብቃቸው፣ ልጆቹን ለቁም ነገር እንዲያበቃላቸው፣ እንዲያበቃው። አላ ይጠብቀው፣ ደው አድርጉለት። እኔም በደው አድርግለት አለው ማለት ነው። እና በጣም አሁን ታይ ተጽዕኖ አድርጎብኛል። ኖርማል ማለት ነው። በጣም ኢምፓክት ፖዚቲቭ ሜንታል አቲቲዩድ እንዲዛ ያደረገኝ እሱ ነው። ብዙ ብዙ ነገሮች እንዳደርግ ያደረገኝ እሱ ነው። አይ ቲንክ ኮምፓራቲቭ ሪሊጂን ላይ በጣም ደሳስ የሚሉ ነገሮች አሉ። በተለይ እስልምና አካባቢ ላይ ወደ ፕሪዴስቲኔሽን ትምህርት የሆኑ ነገሮች ምናምን ነገር አብዛኛውን ትምህርት ያገኘሁት ከእሱ ነው ማለት ነው።